ቲሞርክ ግላቭ አለን እንደ? የለንም። ሳንታ እኮ የለም። እኮ ወጥቷል እኮ። ሳንታ ይለቀው ነበር ቢኖር። ማ በእናታችሁ፣ ቲሞርክ ቲሞርክ ቲሞርክ። ከዛ ታይሚንግ እሺ። ይህንን ካሸነፍን ካሸነፍን ነው ጌሙ ያልቃል። ኤልሚንደር ነው። ሰላም

ሰላሳ ሰከንድ አንተ በጣም ነው ግን በጣም ነው። ብሩኬ ቆይ እንደው ነገማ ይዘን ጠቀጠቀ እኛ እኮ ሰዓት አሁን እኮ ሰዓታችን በጣም ሄደዋል። ዩዘር ታንክስ ማስራ ሰባት ቢኖር ጥሩ ነበር። የማታ ማታ የማታ ማታ መተን ነው። ዊነን ውሰድ ነው። እሱንም እኔ ማርያምን ዊን አምሳ ምናምን ዊን ነበረኝ እና ምንም አይገርመኝም። ተወስዷል። አይ ችግር፣ ሌላ ቀን በደንብ እንጮታል። አልፎ አልፎ ስለምገባ አጋሽ በሚመችሽ ሰዓት ብቻ ሳጋቢ፣ ግን አስጠሪ፣ ወይ ኢንስታግራም ቴክስት ታወራችኋለሁ። በቃ ይመችሽ። በቃ አየህ ብራዘር፣ የሀገራችንን ጌመሮችን ነው ያሸንፈን። ታንክስ ዩዘርዬ፣ ቲጂዬ ቢግ ሪስፔክት። እመቤቴን ቢግ ሪስፔክት በጣም አከብርሻለሁ እህቴ፣ ዩዘርዬም በጣም ማርያም ይመቻችሁ፣ በጣም ይመቻችሁ። መቤቴ አመሰግናለሁ። ዩዘርዬ ቲንክ ዩ ቲጂዬ፣ ግን በቃ ብለዴ፣ ማርያም ቲጂዬ፣ ቢግ ሪስፔክት እግዚአብሔርና ቲጂዬ። ያው ቆሜ በዚህ ሌሊት እንደዚህ ቆሌን ገፈሹ፣ ምን አይነት ሰው ነሽ ግን? ምን አይነት ልዩ ሰው መቤቴ። ጭራሽ አልጠበኩም በቃ አትናደዱ ዊን የሚመጣ ነገር ነው። ነው እኮ ነው የምላችሁ ነው ነው ነው ነው ነው ማርያምን ዊን ኖርማል ነው። አምሳ ምናምን ደርሰን አሸንፈናል፣ በቃ አሸንፈናል። አንዳንድ ጊዜ ሰው አሁን ምን አለ መሰላችሁ ቤስት ኦፍ ሰሪ ስትገቡ አረና ቴዋ ብላኪማ ማርያምን ዝም በል ብሩ ይለኛል። እንደዛ አሰጥቶኝ አስወስደብኝ ሚኔ ቃስማክ አላዳምጥም ሚኒና ሶስት ላገኝሽ ከ እና ማርያምን እና ቴንኪሺ በጣም ወዳችኋለሁ። ማርያምን ይህ የጨረቃ ፋሚሊ አየህ ስመጣ አጮልሻለሁ። ወንድሜ ብላኪ ስመጣ ወጣሽ አሏ ኢንስታ ላይ አሁን እፎሎልሽ። ና እናወራለን። ያለነባት እና ደና ደሩልኝ። እኔ ማንንም አልቀበልም። ወን አትላኩልኝ፣ በመቤት እኔ ልተኛበት። በቃኝ፣ በቃኝ፣ ደንግጫለሁ። እሺ ወንድሜ፣ እሺ ቲጂ፣ የት አመሰግናለሁ በጣም እሺ። ቢግ ሪስፔክት ዩዘርዬ፣ ቢግ ሪስፔክት ሁላችሁንም። በቃ አቡ ትለግ ያላችሁ እኔ

ቢግ ሪስፔክት ማይሲስ ማርያምን አከብርሻለሁ። እቲ አመሰግናለሁ ብላኪ የማዘርጋ መጥቼ ነው መጣለሁ። አይ ቲንክ ትንሽ ቀን ነው እዚህ ያለሁት እና አመጣና አጮልሻለሁ። ማበዴ ነው እኔ ማ በቲጂ ምክንያት ነው ዛሬ ማብዶ። ኮሌን ገፈ ሁሉ አንበሳ አጉርፈው እንዴ! ይዘፈን ቲጂ ይዘፈን ትያለሽ? እኔ በቃ አንድ ዘፈን ዘፈን የላችሁ ነው ሞተው በቃ እሺ፣ ምን ደህና ደሮ፣ ዛሬ አሁን ዘጠኝ ሰዓት ሆኗል። እመቤቴ ይድረሽ፣ አሁን እንዴ በቃ ነጋ እኮ። በቃ እዛው ደሮ መልሎ ነው የሚለው፣ ወይ ሌላ ጊዜ በሰፊው እንትን እላለሁ። በቃ እንቀውጧል፣ እዚህ አሁን ሰፈሩ ራሱ በዚህ ሌሊት ምንድን ነው፣ እብድ ነው እንዴ ነው የሚሉኝ፣ አይተኛም እንዴ ልተኛ አቲጂ በቃ አንል ልተኛ፣ እግዚአብሔር ልተኛ፣ በቃ አሁን በቃ ይነጋል። ምን ምን ይሻላል? ምን ይብቻል? የገበ ጊዜ መነሳት አለብኝ። ቅመም ማግኘት አለብኝ። እንግዲህ ያው የኔ ጠንበለል መገናኘት አለብን። ገና ዋካንዳ ሁላችሁንም ሁላችሁን ወዳችኋለች። እኔ በቃ ቢግ ሪስፔክት ትልቅ ክብር እንዳለኝ ውቁ ለእናንተ ማርያም ለናደሩልኝ ትጅዬ በቃ ይኸው ብያለው፣ ዩዘርዬ ብያለው፣ ሁላችሁንም ብያለው። ይመቻችሁ፣ ይመቻችሁ ደናደሩ